ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ቻናል ቤተሰቦች ባላችሁበት ሁሉ ሰላምን እመኛለሁ። ጆን ሳሙኤል ነኝ። አብራችሁን ቆዩ። በዛሬ ቆይታ ላይ ከሚያስደምጣችሁ መረጃ መካከል ሁለት መረጃዎች አሉኝ። እሱን አስቀድማለሁ። ቻናሌን ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ። አብረን ቆይ በዛሬ ቆይታችን ላይ ስለ እግዚአብሔር መልካምነት እና ስለ እግዚአብሔር የደሙ ምክንያት የደሙን ምክንያት እነግራችኋለሁ። አብራችሁን ቆዩ። ስለ እግዚአብሔር መልካምነት ስናይ እግዚአብሔር መልካም ነው። መልካም ስጦታ፣ ፍጹም በረከት ሁሉ ከላይ ነው። ይህ የሚወደው ከሰማይ ብርሃን አባሰ ነው። እሱም ደግሞ ቦታውን የማይቀያየር ጥላ አይለዋወጥም። በታላቁ መጽሐፍ በያዕቆብ ምዕራፍ አንድ ቁጥር 17 ስናገረን በምክንያት ነው። ስለ እግዚአብሔር ማወቅ ያለብን ትክክለኛ እውቀት እግዚአብሔር ብርሃን ብቻ ነው። ክፉ ነገር የማይሰጠን በክፉ የማይፈትነን ክፉ ሀሳቢም ለእኛ የለውም። እግዚአብሔር አባት ነው። አባት ማለት ምንጭና መነሻ ሶርስ ነው። የሚረዳን የሚያግዘን፣ ፕሮቴክት የሚያደርገን እግዚአብሔር መልካም አምላክ ነው። እግዚአብሔር መልካምነቱ ማንነቱ ነው። የእኛ ሁኔታ የእግዚአብሔርን መልካምነት አይለውጡም። እኛ መልካም ሆንን አልሆንም፣ እርሱ መልካም ነው። እግዚአብሔር ስጦታውም መልካም ብቻ ነው። ታዲያ በህይወታችን ለሚገጥመን ክፉ ነገሮች ተጠያቂ ማን ካላችሁ ላስታውሳችሁ፣ አንደኛ ሴጣን ተጠያቂ ነው። ሁለተኛ ተጠያቂ ምርጫችን ነው። ሶስተኛ ተጠያቂ ክፉ ሰዎችና ክፉ ሰዎች ናቸው። እርሱም ወዳድ የራስ ወዳድ የሆኑ የአጋኒን አገልጋይ የሆኑ ሰዎች ናቸው። እነዚህ ሰዎች ወደ ህይወታችን መጥቶ ህይወታችንን ይበጣብጣሉ። ስለዚህ ክፉ የሆኑ ሰዎች ህይወታችንን ህይወታችንን ገብቶ እንዳይበጠብጡን መከልከል አለብን። መልካም ማንነቱ ስለሆነ፣ ስለዚህ ክፉ ሁሉ ከክፉ እንደሆነ እናውቃለን። እግዚአብሔር መልካም ነው ስንል ስጦታው መልካም ነው። መነሻ ሀሳብ የሚሆነንና ያስተማራልን የያዕቆብ መጽሐፍ ምዕራፍ 1 ቁጥር 17 ነው። ሌላ ማስታወስ እና መወቅ ያለብን የኢየሱስ ክርስቶስ የደሙ ኃይል ጉልበት ነው። በልጁ ደም አማካኝነት ቤዛ በመክፈል ነፃ ወጥተናል። አዎ ለበደላችን ይቅርታ አገኝተናል። ኤፌሶን መጽሐፍ ምዕራፍ አንድ ቁጥር 7 ላይ በኤፌሶን አስቀምጧል። ሌባ ለመስረቅ ለመግደልና ለማጥፋት ካልሆነ በቀር ለሌላ ነገር አይመጣም። እኔ የመጣሁት ሕይወት ልሰጣችሁ ሕይወት እንዲሆንላችሁ መጣሁ በማለቱ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይም ተናግሯል። ልብ እንበል። ኢየሱስ የደሙ ኃይል ጉልበት እና እናንቲ በሰይጣን የተወሰደብን ማንነታችን የተመለሰልን የተቤዘልን ኢየሱስ ደም ነው። ኢየሱስ ደም ሕይወት ነው ስርየት አስገኝቶናል። ከእግዚአብሔር ሕይወት ህብረት መንግስት ጎለን ነበር፣ ግን ርቀን የነበረውን በደሙ አማካይነት ከእግዚአብሔር ጋር አንድ አደረገን፣ አስታረቀን፣ አቀረበን። የበነቀፋ በሼም የነበርን ሰዎችን በደሙ መለሰን። ኢየሱስ ክርስቶስ ደም ለኛ የአዲሱ ማንነት መሳሪያችን ስርዓት ነው። ኢየሱስ ክርስቶስ የደሙ ጉልበት በእግዚአብሔር ቀኝ አስቀምጦናል። ኢየሱስ ደም ለዚህ ዓለም ፍጹም አድርጎናል። ደህንነታችን ቀናዊ ወራታዊ አመታዊ አይደለምና የደሙ የእግዚአብሔር አባትነትና የኛ ልጅነትን የሚያረጋግጥ ምትክ ነው ደም የድል ህይወታችን የምንለዋወጥበት ህይወታችን ነው። ኢየሱስ ደም ኃጢአታችንን ህሊናችን የሚያነጻ ነው። ደግሞ የጸደቅንበት የተቀደስንበት ደም ነው። ይህ ሁሉ የሆነው በኢየሱስ ደም ብቻ ነው። ስለዚህ የደሙ ኃይልና ምስጢር ሊገበን ይገባል። የደሙ ጉልበት ልናቅና ልንከተል ያስፈልጋል። ደሙ ጠላታችንን ድል ኢየሱስ ያነሰበት ኃይል ነው። ስለዚህ የደሙ ምስጢር ሊገበን ያስፈልገናል። ቻናሌ ቤተሰቦች በዛሬ ላይ ከነገርኳችሁ ኢየሱስ ክርስቶስ መልካምነት አንዱ ይሄ ደሙ ሥርዓት ነው። ስለሰማችሁ አመሰግናለሁ። ስለነበረ ዜና ጊዜ ስለዚህ እግዚአብሔር እንዴት እንደይመረን እኛን ማወቅ አለብን እግዚአብሔር በሶስት መንገዶች እኛን ይመረናል በአይምሮችን በጥበብና በመንፈስ ነው እግዚአብሔር በአይምሮ እንደይመረን ካልገበንም ካልተረደንም አይምሮችን ጌታ እንደማይፈልጉ አድርገን ማሰብ እንጀምራለን ስለዚህ እግዚአብሔር በአይምሮችን እንዲመረን ዕውቅና ለአይምሮችን እንድንሰጥና ለአይምሮችን ዘብሊን ቆም ይገበናል ሐሳባችን ነው። ስለዚህ ሁኔታ ሲቀያየር እንዳንቀያየር በመንፈስ እውቀት መመረጥ አለብን። እውቀት ወሳይ ነገር ነው። ያለ ዕውቀት እና ነህ እንናንናንቲ መጻፍ እንደመላን ነፍስ ያለ እውቀት ይሆን ዘንድ መልካም አይደለም እንዳለው እውቀት መጣትም ዋጋ ስለሚያስከፍለን ስለዚህ በሰላም እንድንኖር እውቀት በእግዚአብሔራዊ እውቀት አይምሯችን ልናድስና ልንጠብቅ ይገባል። የዛሬ ዜና መልእክቴ ነው። ቻናሌ ቤተሰቦች ባላችሁበት በእግዚአብሔር ቃል አማካይነት እንድትጓዙ ዘንድ የክርስቶስ ደም እንድትቀበሉ ዘንድ በአክብሮ ተጠይቃችሁ ያስፈልጋል ያሳስባችኋል ነው። እስከ መጨረሻ ከኔጋር ከቆያችሁ ዩቱብ ሰብስክራይብ አድርጉ። ለሌሎችም አድርሱ። ባላችሁበት ሰላም ይብዛላችሁ። መልካም ጊዜ ነው።